የመጽሐፍ ቅዱስ ትረካ ኦሪት ዘፍጥረት ምዕራፍ 33። ላይክ በማድረግ ጀምሩት። ያዕቆብም አይኑን አነሳ፣ እነሆም ኤሳው ሲመጣ አየው። ከእርሱም ጋር 400 ሰዎች ነበሩ። ልጆችንም ከፍሎ ወደ ልያና ወደ ራሔል ወደ ሁለቱም ምቁባቶቹ አደረጋቸው ቁባቶቹንና ልጆቻቸውን በፊቷ አደረገ፣ ሊያንና ልጆቿን በኋላ አደረገ፣ ራሄልና ዮሴፍንም ከሁሉ በኋላ አደረገ። እርሱም በፊታቸው አለፈ። ወደ ወንድሙም ወደ ኤሳው እስኪደርስ ድረስ ወደ ምድር ሰባት ጊዜ ሰገደ። ኤሳውም ሊገናኘው ሮጠ፣ አንገቱንም አቅፎ ሳመው፣ ሁለቱም በአንድነት አለቀሱ። ኤሳውም አይኑን አነሳና ሴትና ሴቶቹንና ልጆቹን አየ፣ እንዲህም አለ፣ እነዚህ ምኖቹ ናቸው? እርሱም እግዚአብሔር ለኔ ለአገልጋይ የሰጠኝ ልጆች ናቸው አለ። እቁባቶቹም ከልጆቻቸው ጋር ቀርበው ሰገዱ። ደግሞም ለያና ልጆቿ ቀርበው ሰገዱለት። ከዚህ በኋላ ዮሴፍና ራሄል ቀርበው ሰገዱ። ኤሳውም ያገኘሁት ይህ ሰራዊት ሁሉ ምንህ ነው? አለ። እርሱም በጌታዬ ፊት ሞገስ አገኝ ዘንድ ያደረገውልህ ነው አለ። ኤሳውም ለእኔ ብዙ አለኝ ወንድሜ ሆይ የአንተ ላንተ ይሁን አለ። ያዕቆብም አለ እንደዚህ አይደለም፣ ነገር ግን በፊትህ ሞገስ አግኝቼ እንደሆነ እጅ መንሻዬን ከጀ ተቀበለኝ። የእግዚአብሔርን ፊት እንደሚያይ ፊትህን አይቻለሁና በቸርነትም ተቀብለኛልና ከወደደህኝ ሲችን ያመጣሁልህን በረከቴን ተቀበል፣ እግዚአብሔር ራርቶልኛልና ለእኔም ብዙ አለኝና እስኪቀበለውም ድረስ ግድ አለው፣ ተቀበለውም። እርሱም ተነሳና ወደፊት እንሄድ አለው። እርሱም አለው፣ ጌታዬ ሆይ ልጆቼ ደካሞች እንደሆኑ ታውቃለህ። በጎችና አላሞች ግልግሎቻቸውን ያጠባሉ። ሰዎችም በአንድ ወይም በሁለት ቀን በችኮላ ላይ ነዷቸው እንደሆነ ከብቶች ሁሉ ይሞታሉ። ጌታዬ ከአገልጋዩ ፊት ቀድሞ ይለፍ፣ እኛም እንደቻልን እንሄዳለን፣ በጎዳናም እንውላለን ወደ ጌታችን ወደ ሴይር እስክንደርስ በሕፃናቱ እርምጃ መጠን እንሄዳለን አለው። ኤሳውም ከኔ ጋር ካሉ ሰዎች ከፍዬ ልተውልህን አለው። እርሱም ይህ ለምንድን ነው? በጌታዬ ዘንድ ሞገስ ማግኘቴ ይበቃኛል አለ። ኤሳውም በዚያ ቀን ወደ ሴይር ተመለሰ። ያዕቆብ ግን በሰፈሩ አደረ። በዚያም ለእርሱ ቤትን ሰራ፣ ለከብቶችም ዳሶችን አደረገ። ስለዚህም የዚያም ቦታ ስም ማህደር ብሎ ጠራው። ያዕቆብም ከሁለቱ ወንዞች መካከል በተመለሰ ጊዜ በከነአን ምድር ወዳለችው ወደ ሲቅሞን ከተማ ወደ ሴሎም መጣ። በከተማይቱም ፊት ለፊት ሰፈረ። ድንኳኑን ተክሎበት የነበረውን የእርሻ ክፍል ከሴኬም አባት ከኤሞር ልጆች በመቶ በጎች ገዛው። በዚያም መሠዊያውን አቆመ። የእስራኤል አምላክንም ጠራ። የዛሬው ትረካ በዚህ ተጠናቋል። በቀጣይ ምዕራፍ እስክንገናኝ ሰላም ሁኑ።